አቶ ጌታቸው ረዳ ዛሬ ጂም ስቲንማን ከተባለው ታዋቂ ጋዜጠኛ ጋር ቃለ ምልልስ አድርገዋል። ጋዜጠኛው በመጀመሪያ ያነሳላቸው ጥያቄ በቅርብ ሳምንታት ያለውን ሁኔታ እንዴት ይገልጹታል? የሚል ነበር አቶ ጌታቸው ሲመልሱም ያለፉት ሁለት ሳምንታት በጣም አስቸጋሪ ነበሩ። የኔ ተስፋ የፕሪቶሪያ የሰላም ስምምነት ያለፈውን ጊዜ በመተው በመልሶ ግንባታ የተፈናቀሉ ዜጎችን በመመለስና ከስምምነቱ ጋር ይጣጣማል የሚል ነበር በማለት ጀምረዋል። ሲቀጥሉም በርስ በርስ ጦርነት እጅግ ከፍተኛ ውድመት የደረሰባቸውን እንደ ትምህርት ቤት፣ ጤናና የመሳሰሉ ማህበራዊ አገልግሎት መስጫዎችን ወደ ነበሩበት ለመመለስ ታስቦ ነበር ያለመታደል ሆኖ ግን በህወሓት አመራር ውስጥ በተፈጠረው ሽኩቻ ብዙ ጊዜያችን ባክኗል። የትግራይ ህዝብ ስቃይ እንዲቀጥል ተጠያቂው ፓርቲ በመሆነ አዝናለሁ በማለት የገለጹት አቶ ጌታቸው የጊዜያዊ ፕሬዝዳንትነት ጊዜያቸው ምን እንደሚመስልም ተጠይቆ ነበር። ሲመልሱም ከጅምሩ በትብብር መስራት ካልቻል ከባድ እንደሚሆን አውቅ ነበር ከአምስቱ ጎልተን የወጣን የፓርቲው መሪዎች መካከል የትጥቅ ትግል ውስጥ ያልነበርኩት እኔ ብቻ ነበርኩ። ህወሓትን ከዚህ በኋላ በሞኖፖል ስልጣን መቆጣጠር እንደማይቻል ባልደረቦቼ ይረዱታል የሚል ተስፋ ነበረኝ። ይሁንና የፕሪቶሪያው ስምምነትና ጊዜያዊ አስተዳደሩ ላይ ሴራዎችን ፈጽሟል ብለዋል። ሲቀጥሉም ጊዜያዊ አስተዳደሩ ከተመሰረተ በስምንትና በዘጠኝ ወራት ውስጥ የሚቀርብላቸውን ጥያቄ ወደጎን በመተው ስልጣኑ መቆጣጠር ላይ ትኩረት አድርጎ ሲሰሩ ቆይተዋል። በኢትዮጵያ ህገ መንግስት መሰረት የክልሉ ጊዜያዊ ፕሬዝዳንት ሆኜ እየሰራው የነበረ ቢሆንም እነሱ ግን ከፌዴራል መንግስቱ ጋር የምሰራና የተሸጥቆ አድርጎ ስለውኛል። የሚገርመው እነዚህ የሚወቅሱኝ ሰዎች በድብቅ ወደ አዲስ አበባ በመሄድ ከፌዴራል መንግስቱ ጋር ግንኙነት የነበራቸው ናቸው በማለት አስረድተዋል። አቶ ጌታቸው ረዳ እንዳሉት ዋናው ችግር ከእነዚህ ሰዎች ትዕዛዝ ለመቀበል ፈቃደኛ ለመሆናቸው ነበር። አማራጭ ድምጽ ለመሆንና ኃላፊነት በመውሰድ አዲስ ፖለቲካን ለማራመድ ጥረት ማድረጋቸውን ገልጸውም የህወሓት አመራሮች ግን ካረጀው አካሄዳቸው ጋር መጣበቃቸው እንዳላስማማቸው አስረድተዋል። የፕሪቶሪያ የሰላም ስምምነት ተግባራዊ እንዳይሆን በህወሓት ውስጥ የተፈጠረው ይህ ሽኩቻ እንቅፋት ነው ብሎ ያምናሉ ወይ ተብሎ የተጠየቁት አቶ ጌታቸው ሲመልሱ፣ ጉዳዩ ከዚያም በላይ ነው። በህወት አመራር ውስጥ ያሉት አንዳንዶች የሰላም ስምምነት ያልተመቻቸው ናቸው። ይህ ማለት ደግሞ በአፈጻጸሙ ላይ በጋራ መስራትን የማይቻል አድርጎታል ብለዋል። አቶ ጌታቸው ረዳ በመቀጠልም እነዚህ በጦርነቱ ጉልሚና የነበራቸው የህወሓት አመራሮች የሰላም ስምምነቱ ስልጠናቸውን እንደገፈፈ አድርጎ ቆጥሮታል። ጦርነቱ በሺ የሚቆጠሩ ሰዎችን ህይወት ቢቀጥፍም ለነሱ ከትግራይ የወደፊት እጣ ፈንታ ይልቅ ያሳሰባቸው በስልጣን ላይ መቆየታቸው ነበር። ልዩነቱ የሰላም ስምምነቱን የትግራይ ህዝብ ለመጠበቅ አስፈላጊ እርምጃ አድርጎ በሚመለከቱና እንደ ኪደት በሚቆጥሩት መካከል ነው ብለዋል። ጋዜጠኛው ቀጥሎም እርሶን ያባረሩት ይህ ህወሓት አንጃዎች ከትግራይ ህዝብ ይልቅ የፌደራል መንግስቱን ያስቀድማሉ በሚል ክስ ያቀርቡበታል። ለዚህ ምን መልስ አልዎት? የሚል ጥያቄ ያነሳላቸው ሲሆን አቶ ጌታቸው ለዚህ ግብዝነት ነው የሚል መልስ ሰጥተዋል። እሳቸው ከጠቅላይ ሚኒስትሩ ጋር በተደጋጋሚ በስልክ እንደተነጋገሩት ሁሉ እነ ዶክተር ደብረ ጽዮንም በተደጋጋሚ ሲገናኙ መቆየታቸውንም ጠቅሰዋል። አቶ ጌታቸው ረዳ ገለጻቸውን በመቀጠል እኔ የህወሓትን አመራር የተቀላቀልኩት በፌዴራል መንግስቱ ስልጣን ላይ በነበረበት ወቅት ነው። በህወሓት አስተሳሰብ መሰረት ጠንካራ የክልል መንግስት የሚኖረው ሁሌም በአዲስ አበባ ባለው መንግስት ስር ሲወድቅ ነው። እነሱ ማዕከላዊውን መንግስት በተቆጣጠሩበት ወቅት ክልሎችን እንደፈለጉት የያዙ ነበር ያሉ ሲሆን አሁን ህወሓት በስልጣን ላይ በነበረበት ወቅት ክልሎች ያጋጠማቸው ከነበረው ፈተና ጋር መጋፈጣቸውን አስረድተዋል። ጨምሮም አንዳንድ የህወሓት አመራሮች አሁንም መልሰን አዲስ አበባን እንቆጣጠራለን የሚል ህልም አላቸው፣ ከእውነታው ጋር የማይጣጣሙ ናቸው ነገሮች። በዚሁ ከቀጠሉ የመገንጠል ንቅናቄም ሊያመጡ ይችላሉ ብለዋል። ጋዜጠኛው በመቀጠል እርሶ ደግሞ እነሱን ከህወሓት ጋር ተባብሯል ብለው ይከሳሉ። ለዚህ ምን ማስረጃ አሉት ስል የጠየቃቸው አቶ ጌታቸው ሲመልሱ እየተዘዋወሩ ናቸው። ከጀምሮ በጊዜያዊ አስተዳዳሪነት እንደተመደብኩ ከኤርትራ ጋር ግንኙነት የጀመርኩት እኔ ነበርኩ። ይህንን ያደረግኩት እነሱን ለማስደሰስ ሳይሆን ትግራይን ከክልላዊ ግጭቶች ለመከላከል ነበር ብለዋል። ሲቀጥሉም ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ጉዳይ የተናገሩት ነገር ፕሬዚዳንት ኢሳያስ አፈወርቅን አስደንግጧቸው ነበር። አብይ የትግራይ ኃይሎችን ትጥቅ እንዳይፈቱ ያደረገው በእነዚህ ኃይሎች ተጠቅሞ ኤርትራን ልመታ በማሰብ ነው የሚል እምነት ኢሳያስ ነበራቸው እና ትግራይ የማንም መጠቀሚያ እንደማትሆን ማረጋገጥ ነበረብኝ። የኤርትራ መንግስት ግን የራሱ አጀንዳ ነበረው፣ ያኮረፉ የህወሓት አንጃዎችን ተጠቅሞ የኢትዮጵያን መንግስት የማዳከም አጀንዳ ሲሆን ይህ ደግሞ በምንም መልኩ ተቀባይነት የለውም ብለዋል። በአሁኑ ሰዓት በአቶ ጌታቸው ረዳና በቀድሞ በህወሓት አመራሮች መካከል የተፈጠረው ክስተት በማስመልከትም አጠቃላይ ከዚህ በፊት ብዙ ኢትዮጵያኖች ያሰቡት ህዋትና በአቶ ጌታቸው ረዳ መካከል ስጣ ገባ ስነሳ በርካቶች የሚያስቡት አይ አውቆ ነው የሆነ ተልእኮ አላቸው የሆነ ሴራ ነው በማለትም ሲያስቡ ነበር። የኋላ ኋላ ግን ልዩነታቸው ጎልቶ እንደታየና አቶ ጌታቸው ረዳም የጊዜያዊ መስተዳድርነትን ወንበር ለቀው ከመቀሌ መውጣታቸውም የወጡት መረጃዎች ያሳያሉ። የተለያዩ ሙከራ በክልሉ ስደረግብኝ ነበር በማለትም ነው ሀሳባቸውንም እሳቸው ያስቀመጡት። የትግራይ የሰሜኑ ጦርነት በርካታ ቁጥር ያላቸውን የትግራይ ልጆችን ጨምሮ አያሌ ቁጥር ያላቸው ኢትዮጵያኖች እንደ ቅጠል የረገፉበት ውጊያ ነው። የኢትዮጵያ ልጆች አጠቃላይ ከሁለቱም ወገን ወደ አንድ ሚሊዮን የተጠጋ ህዝብ እንዳለገ ጭምርም ነው። ጦርነት ምን ያህል ዘግናኝና ለኢትዮጵያ በተለይ ከምንጊዜውም በላይ እንደማያስፈልግ ጭምርም ምሁራኖችን በምርምር እንዳረጋገጡ ጭምርም ነው። የእርስ በርስ ውጊያ በሀገራችን አያስፈልግም። መገዳደሉ፣ ነቆራ፣ ጥላቻ፣ ዘረኝነት የትም እንደማያደርስ ጭምርም በፍቅር በአንድነት እጅ ለእጅ ተያይዘን ወደፊት ብንቀጥል የተሻለ ይሆናል። የተለያዩ ነገሮችም ይነሱ ይሆናል፣ ግን ያሁላ ላይ አይጠቅምም። ምክንያቱም መገንጠልም ይሁን የትኛውን ፖለቲካ ለአገሪቱ አይጠቅምም። ከሰሜን ሱዳን ደቡብ ሱዳን ተገንጥላ ያመጣችው ነገር የለም። ከኢትዮጵያ ኤርትራ ተገንጥላ ያመጣችው አዲስ ለውጥ የለም። ከኢትዮጵያ ተገንጥላ ጅቡቲ የትደረሰች እና የመሳሰሉት ነገሮችን ምሁራኖች ጥናት እያቀረቡ ሲያነሱም ተስተውሏል። ምሁራኖች አመለካከት መገንጠል ምንም መፍትሄ ሊያመጣ አይችልም። መዋደድና መፋቅር በአንድነት በህብረት መቀጠል እንደሚያስፈልግ ጭምርም ከምንጊዜውም በላይ እጅ ለጅ ተያይዞ ወደፊት መቀጠል እንደሚያስፈልግ ጭምርም ነው። መገንጠል ጉዳት እንጂ ጥቅም አይታይበትም በማለት ነው በርካቶችም ሀሳባቸውን እያጋሩ ያሉት። እስከ መቼ የእርስ በርስ ግድያና ጦርነት በማለትም ምሁራኖች ሀሳባቸውን ስገልጹም ምክንያቱም መገዳደል ነቆራ ጥላቻ የትም አደርስም በስራ አይምሮን ማጨናነቅና በጣም ለየት ባለመልኩ በፍቅር በአንድነት በህብረት በመተሳሰብ በመቻቻል ወደፊት መቀጠሉ ለሚያስፈልግ ጭምር እንጂ ከጦርነት የሚገኝ መፍትሄ ምንም የለም። ከጦርነት ክሳራና ውድመት አንድና አንድ ውድመት ብቻ ነው የሚያጋጥመው። የሰሜኑ ጦርነት ትርፋቶች በጣም ከፍተኛ ዋጋ ሀገሪቷ ኢኮኖሚ ግሽበት ላይ እንዳስከተለም የወጡት መረጃዎች ያሳያሉ። ከጦርነቱ በፊትና ከጦርነቱ በኋላ የነበረች ኢትዮጵያ የሰማይና የምድር ያክል ነው የተለወጠችው። በጣም ያሳዛኝ የኢኮኖሚ ማሻቀብን ተከትሎ በርካታ ኢትዮጵያኖች ለስደት እየተዳረጉ እንደሆነ ጭምርም ጥናቶች እያረጋገጡ እንደሆነ ያሳያሉ። እስከ መቼ የእርስ በርስ ጦርነትና ፍልሚያ በማለትም ነው ከታሪክ ጀምሮ ኢትዮጵያ ሰላም በጣም በሚያሳዝን ሁኔታ የውስጥ ለውስጥ ጦርነት እንደማይጠቅም ጭምርም ከኤልጌት ውጭ ምንም ጥሩ ትርፍ እንደማይገኝ ጭምርም ነው በጣም የሚያሳዝነው የነፍስ መጥፋት የኢኮኖሚ ማሻቀብ ወይም ግሽበት እንደሚያስከትል ጭምርም ነው። ምሁራኖችም በጥናታቸው አረጋግጦ ያቀረቡት አጠቃላይ እስካሁን ድረስ አብሬያቸው ቆየሁት። ሚኪነኝ ከሚኪ ታቦር እንፎ ለዚህ ቁም ነገር አዘል ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰብ ይሆኑ። ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ሲለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት በማድረግ መከታተል ይችላሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይን መስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ለምክፍል ሰላም ያቆያችሁ።